ጤና ያስጥልን ይህ ሀሪ ዲጂታል ነው የዛሬው ዝግጅታችን አሰብ የማናት የሚለው መጽሐፍ ላይ ትኩረቱን ያደረገ ነው አብራችሁን ቆዩ አሁን ላይ የኢትዮጵያ መንግስት የባህር በር ማግኘት እንዲህ በህልውና ጉዳይነት አጀንዳ አድርጎ ያቅርበው እንጂ ከዓመታት በፊት በተለይም የአሰብን ከኢትዮጵያ መወሰድ በቁጭት የሚናገሩና የሚጠይቁ እጅጉን የሚኮነኑ ነበሩ። ይህ ጉዳይ በዘመነ ኢህአዴግ የምርጫ ወቅቶች የገዢው ፓርቲና የተቃዋሚ ፓርቲ ተከራካሪዎችን አንድ ሁለት ሲያባብላቸው ተደምጧል። በዚያ ወቅት ዶክተር ያዕቆብ ኃይለማርያም ይህን ጉዳይ በተመለከተ ከህጋዊነት አንጻር የሚዳስስ አሰብ የማን ናት በሚል ርዕስ ያሳተሙት መጽሐፍ ብዙ መነጋገሪያ ሆኗል። አሁንም ድረስ በተለይም የአሰብን ወደብ ባለቤትነት ጥያቄ በማንሳት በህጋዊ መንገድ ማስመለስ እንደሚቻል ይህን መጽሐፍ በመጥቀስ የሚያስረዱም አሉ። በሌላ በኩል ደግሞ የዶክተር ያዕቆብን ሀሳብ ወይም መጽሐፍ በመተቸት የአሰብን ባለቤትነት ማስመለሻ ህጋዊ ቀዳዳ እንደሌለ የሚከራከሩም አሉ። ለዛሬ አሰብ የማን ናት መጽሐፍ በመረጃ ይዘቱና ተጨባጭ ከመሆኑም ባለፈ በተጽዕኖ ፈጣሪነቱ ማለትም አሰብን በተመለከተ አቻ እንደሌለው የዛሬ ዓመት አካባቢ ግርማ መንግስት የተባሉ ግለሰብ በኢትዮ ሪቪው ላይ ያሳተሙትን እናቀርባለን። ስለ ባህር በር የተደረጉ ጥናቶች በርካቶች መሆናቸው ይታወቃል። ይሁን እንጂ ከወቅታዊነት አስተማሪነትና አሳዋቂነት እንዲሁም መረጃ ሰጪነት ከተጨባጭነቱን ባለፈ ተነባቢነትን አግኝቶ ተጽዕኖ በመፍጠር ተጠቃሽነት አሰብ የማናትን የሚያክል አላጋጠመኝም ይላሉ። እያንዳንዱ መስመር በመረጃ የተሞላ፣ እያንዳንዱ ገጽና ምዕራፎች በእውቀትና እውነት ላይ የተመሰረቱ ጣፋጭና ድገሙኝ ደጋግሙኝ ከማለቱ አኳያ ከተመለከት ነው። መጽሐፉ ከምር ከብዙዎቹ ይለያል። ከአዲስ አበባ 882 ኪሎ ሜትር ርቀት ላይ ስለሚገኘው 811 ኪሎ ሜትር የሚሆነው በኢትዮጵያ በኩል ስላለው፣ ቀሪው 71 ኪሎ ሜትር ደግሞ በኤርትራ በኩል ስለሆነው በሁለቱ ሀገራት መካከል የተካሄደውን ጦርነት ተከትሎ ለ20 ዓመታት ተዘግቶ ስለነበረው አሰብ ወደብ ለማተት ለህትመት የበቃው አሰብ የማናት መጽሐፍ ከሌሎቹ ይለያል። ከሚለይበትም አንዱ ዓለም አቀፋዊነቱ ሲሆን ዓለም አቀፍ ህጎችን፣ መርሆችን፣ ልምዶችንና ስምምነቶችን በርከት አድርጎ ይዞ መቅረቡ እንደሆነም ያነሳሉ። መታሰቢያነቱን ለዲሞክራሲ ለፍትህና ለአንድነት ሲታገሉ ለወደቁ ኢትዮጵያውያን ያደረገው አሰብ የማናት የብዙ ሕዝብ የታፈኑ ድምጾች መተንፈሻ፣ የበርካቶችን ቁጭት ማሳያ በመሆኑ ከሌሎቹ የተለየ መሆኑንም በጽሑፋቸው አስፍረዋል። መጽሐፉ ለተደጋጋሚ ሕትመት በመብቃቱ ብቻ ሳይሆን በከፍተኛ ደረጃ በመነበቡ፣ እጅጉን በማከራከሩ፣ ብዙዎችን ያነቃቃ መሆኑ ለብዙዎች የመረጃ ምንጭ በመሆኑ ማገልገሉ የበርካቶች ብዕር ከአፎቱ እንዲመዘዝና በአሰብ ጉዳይ በስፋት እንዲጻፍ ምክንያት መሆኑ ከመጽሐፉ ጠንካራ ጎን የሚመዘዙ እውነታዎች ከመሆናቸው ባለፈ ተሸጦ የሚገኘው ገቢ ለበጎ አድራጎት ድርጅቶች የሚውለው አሰብ የማናት መጽሐፍ 216 ያህል ዋቢ ስራዎችን ማጣቀሻዎችን ማለትም ቃለመጠይቆችን፣ ጥናታዊ ስራዎችን፣ ታሪካዊና ህጋዊ ሰነዶችን በመያዝና መረጃና ማስረጃ በመጠቀሙ ለአንባቢያንም በራስ መተማመን እንዲፈጠር በማድረጉ ከብዙዎቹ መሰል ስራዎች የተለየ ነውም ይላሉ የዚህ ጽሁፍ አሰናጅ ግርማ መንግስቴ። የግርጌ ማስታወሻዎች ያሉትና በተለያዩ ሰንጠረዦች የተደገፈው አሰብ የማን ናት መጽሐፍ ከርዕሱ ጀምሮ ቀልብ ሳቢና ለውይይትና ክርክር ጋባዥ፣ በራሱ የሚተማመን ተከራካሪ ካለ ወደ አደባባይ እንዲመጣና አሰብ የማን እንደሆነች በአደባባይ መረጃና ማስረጃውን ይዞ እንዲከራከር የሚጋብዝ መሆኑም ለልዩነቱ ተጨማሪ ማሳያ ያደርጉታል። አሰብ የማን ናት የኢትዮጵያ የባህር በር ጥያቄ በደፋርነቱ ከሁሉም እንደሚለይና ደራሲው ተዘግቷል የተባለውን ዶሴ ዳግም ወደ አጀንዳነት በመቀየራቸው፣ የተከደነውን በመክፈታቸው፣ የተደበቀውን በመገላለጣቸው፣ ከሁሉም በላይ የማናውቃቸውን ገመናዎች በመዘርገፋቸው እርሳቸውንና አሰብ የማን ናት ሥራቸውን በድንቅነት ይገልጿቸዋል። የወቅቱ መሪዎች ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበትና የምናዝንበት ምክንያት የለም ተቃዋሚ ተቃዋሚዎች የሚያነሱት የአሰብ ይገባናል ጥያቄ ኢህአዴግ አያምንበትም። አሰብን ካልያዝን የሚሉ ዘውዳዊ ትምክህተኞች ናቸው። አሰብ ኢትዮጵያ ካልተጠቀመችበት የግመል መፈንጫ ይሆናል የሚለውን በአንድ ወቅት የተነሳውን የአቶ መለስ ዜናዊ አሰብ ኢትዮጵያ ካልተጠቀመችበት የግመል መፈንጫ ይሆናል የሚል አቋም ተከትሎ የአካባቢውን ስትራቴጂያዊነትና ጂኦፖለቲካዊ ፋይዳ የተረዱ ኢትዮጵያውያን የአቶ መለስን ሀሳብ ተቃውመው አሰብ ለኢትዮጵያ በጎ በማይመኙ ኃይሎች እጅ ትወድቃለች በማለት

አስጠንቅቀው ነበር ማለታቸውን አስታውሰዋል። ኢትዮጵያን የባህር በር ባለቤት ካደረጓት አጼ ዘራ ያዕቆብ ጀምሮ የቀድሞቹ ታሪካዊ የባህር በር ባለቤትነቷን አስረክበው ቢያልፉም ይህ ትውልድ ግን የተረከበውን አደራ መጠበቅ አልቻለም የሚሉ ትውልድ ወቃሽ አስተያየቶች በበዙበትና ስለ አሰብ ያነሳ ሁሉ በሚዘለፍበት በዛ ክፉ ጊዜ ለኢትዮጵያ ወደብ አልባነት ተጠያቂው ኢህአዴግ ነው በማለት ራሱን ኢህአዴግን ፊት ለፊት በመጋፈጥ ያለምንም ፍርሃት ለአደባባይ የበቃ መጽሐፍ በመሆኑ ሁለቱም ማለትም መጽሐፉና ደራሲው ከሌሎች የተለዩ ናቸው በማለት አድናቆታቸውን ጽፈዋል። የወቅቱ መሪዎች ወደብ አለመኖሩ ረሃብ አያመጣም፣ በጎረቤት ሀገር ወደብ በመጠቀም መስራት ይቻላል ያለ ነገር ነው። ስለዚህ ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበትና የምናዝንበት ምክንያት የለም። ወደብ አለመኖሩ አይጎዳንም፣ ሊጎዳንም አይችልም። ወደብ በነበረን ጊዜ ኢትዮጵያ ድሃ ነበረች፣ አሁንም ወደብ የለንም እድገት ግን እያስመዘገብን ነው በማለት አሰብን ለተመለከቱ የሕዝብ ጥያቄዎች የሰጡትን አስገራሚ መልስ ሁሉ ሳይቀር ያለምንም መሸማቀቅ ለንባብ ያበቃ ታሪካዊ መጽሐፍ በመሆኑ ወቅቱንና የወቅቱን መሪዎች ልክ እንደ መስተዋት ቁልጭ አድርጎ የሚያሳይ መጽሐፍ በመሆኑ ጭምር ከስከዛሪዎቹና በርካታ ቁም ነገሮችን ሲያስጨብጡን ከኖሩት አሰብን ከተመለከቱ ስራዎች አንዱ መለያው ነው ብለዋል ግርማ መንግስቴ። ስለ መጽሐፉ አዘጋጅ ማንነት ባቀረቡበት የጽሁፉ ክፍል የሚከተለውን ብለዋል። መጽሐፉ በመግቢያው ላይ ዓላማው እያንዳንዱ ኢትዮጵያዊ አሰብ የኢትዮጵያ መሆኗን አውቆ የባህር በራችንን ማስመለስ ብሔራዊ ግዴታችን እንደሆነ ለማስታወስ መጣር መሆኑን አስፍሯል። በመጨረሻው ምዕራፍ አሰብን ወደ ኢትዮጵያ ለማስመለስ የዓለም አቀፉ ማህበረሰብ ድጋፍ ስለሚያስፈልግ ለእነዚህ ሰዎች መጠነኛ ግንዛቤ እንዲሰጥ የተዘጋጀ እንግሊዝኛ ጽሁፍም አካቷል። የአሰብ የማናት መጽሐፍ ደራሲ የህግ ባ ባለሙያ መምህርና ጠበቃ ናቸው። በተባበሩት መንግስታት ድርጅት የሩዋንዳን የዘር ጭፍጨፋ ጉዳይ አስመልክቶ በአቃቤ ሕግነት ሰርቷል። በናይጄሪያና በካሜሩን መካከል ተከስቶ የነበረውን የድንበር ይገባኛል ጥያቄ ለመፍታት በስፍራው ከተሰማሩ ባለሙያዎች አንዱ ነበሩ። የሩዋንዳውን የዘር ጭፍጨፋ ተከትሎ በተቋቋመው ችሎት ውስጥ በዳኝነት ከተሳተፉ ባለሙያዎች አንዱ የነበሩትና ለጉዳዩ ቅርበትና እውቀት ያላቸው ምሁርም ናቸው። መጽሐፉ በእኒህ ደራሲ መዘጋጀቱ ጸሐፊው ለጉዳዩ ስላላቸው ብቃት ይመሰክራል። የመጽሐፉ ዝግጅት በስሜት ሳይሆን በእውቀትና በአይን ምስክርነት ላይ የተመሰረተ ስለሆነ ጠቀሜታው የላቀ ነውም ብለውታል። የአሰብ የማናትን መጽሐፍ ለአደባባይ መብቃት ተከትሎ ከሸገር ታይምስ ጋር ቆይታ ያደረጉትና አሰብ የኤርትራ ግዛት የኤርትራ አካል አልነበረም፣ ወደ ኢትዮጵያ መቅረት ነበረበት፣ ግን ጠያቂ አልነበረም ያሉት ዶክተር ያዕቆብ ኃይለማርያም ፖለቲከኛም ናቸው። ሪፖርተር ጋዜጣ ልዩነትን በውይይት ከመፍታት ይልቅ የመጠፋፋትና የልህኝነት መንገድ መከተል በተመረጠበት የፖለቲካ ትግል ውስጥ ተሳታፊ መሆን ተጨማሪ ጥፋት ከመስራት ውጪ ሌላ ፋይዳ እንደሌለው በመግለጽ ራሳቸውን ከፖለቲካ አመራር ሰጪነት በቃኝ በማለት መወሰናቸውን የአንድነት ደ ዲሞክራሲ እና ለፍትህ ፓርቲ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ ዶክተር ያዕቆብ ኃይለማርያም ይፋ አድርገዋል ሲል እስካስነበበበት ጊዜ ድረስ በጠንካራ ፖለቲካ ተሳትፏቸው ይታወቁ እንደነበር ይታወሳል። በቅንጅት ስራ አስፈጻሚ ኮሚቴ ውስጥ አባል፣ በጉራጌ ዞን ቻሀ ምርጫ ክልል ተወዳድረው አሸንፈው እንደነበርም ይታወሳል በማለት ጸሐፊው አብራርተዋል። በማህበራዊ ገጾች ሳይቀር ዶክተር ያዕቆብ ኃይለማርያም ምሁር ሁሉ ራሱን ሸብቦ የህዝብ ጉዳይ አያገባኝም ባለበት ወቅት ሀሳባቸውን በአደባባይ ሲናገሩ ሲሰሩ ከነበሩት ጥቂት ምሁራን መካከል ግንባር ቀደሙ፣ ዜጎች ሲፈናቀሉ ጉዳያቸውን በነፃ ለፍርድ ቤትና ለዓለም አቀፍ ማህበረሰብ ሲያቀርቡ የኖሩ እውቅ የሰብአዊ መብት ተሟጋች ናቸው። እንደ አንድነት፣ ሰማያዊ፣ መኢአድ የመሳሰሉ ፓርቲዎች በጭቆናው ዘመን ሲንቀሳቀሱ ዶክተር ያዕቆብ መካሪ ሆነው አገልግሏል። የኢትዮ ኤርትራውን ጦርነት ተከትሎ በነበረው የአልጀርስ ክርክር በወቅቱ ገዢዎቹ የውጭ አገር ጠበቃ በውድ እንቅጠር ሲሉ በነፃ ልከራከር ብለው አገር ወዳድነታቸውም ያሳዩ ሰው ናቸው ናቸው። ዶክተር ያዕቆብ ኃይለማርያም ስለ ዜጎች በነፃ ተከራክረዋል። ሌሎች ዝም ባሉበት ወቅት እሳቸው ስለ ሀገር ብዙ ብለዋል። ስለ ሕዝብ ስቃይ ተናግረዋል። ስለ ሕዝብ አብሮነት ሰብከዋል። አሰብ የማን ናት? ከኚህ ሰው አእምሮ የተወለደች በመሆኗ ጉዳዩን በቅርብና በጥልቀት በሚያውቅ ሰው ለመዘጋጀቷ ሕያው ምስክሮች ናቸው በማለት ወደ መጽሐፉ ይመለሱናም ሀገራዊና ሕዝባዊ ጉዳትን ከመጠቀም ያለፈ የባለቤትነት መብትን፣ ታሪክን፣ ከሁሉም በላይ የህግ ጽንሰ ሐሳብና ሕጋዊ መደላድልን መደላደልን ተንተርሶ ለንባብ የበቃው አሰብ የማን ናት መጽሐፍ የአሰብ ጉዳይ የፈሰሰ ውሃ ሳይሆን የተዳፈነ እሳት ነው የሚል ትንቢታዊ ሀሳብ የሰፈረበት መሆኑንም ይጠቅሳሉ። አሰብን ማጣትና የባህር በር ተጠቃሚ አለመሆን በኢኮኖሚ በዲፕሎማሲና በፖለቲካው ዘርፍ የሚያስከትለውን ተጽዕኖ ያሳየ ወቅታዊና ዓለም አቀፋዊ ሁኔታዎችን የፈተሸ መጽሐፍ በመሆኑ እስከዛሬዎቹ ኢትዮጵያን ከተመለከቱና አሰብ አሳልፎ የሰጠውን ቡድን ከኮነኑ ስራዎች ይለያል ባይ ናቸው። ከኤርትራ ጋር በታሪክም ሆነ በህግ አግባብ የማይገናኘው አሰብ ስጦታነት የቀረበችው ኢፍታዊ በሆነ መንገድ ነው። በተለይም አቶ መለስ በ1979 ዓ ም ኤርትራን አስመልክቶ በጻፉት መጽሐፍ ኤርትራ የኢትዮጵያ ቅኝ ግዛት ነች ማለት ትክክለኛና ሳይንሳዊ ነው ኢትዮጵያ የ3000 ዓመት ታሪክ የላትም ማለታቸውን በግልጽ የሚናገረው የዶክተር ያዕቆብ አሰብ የማን ናት መጽሐፍ እውነት እውነቱን እንድናውቅና ለታሪክ ፍርድም ይመች ዘንድ ፍንትው አድርጎ በማስቀመጡ እንዲሁም በአልጀር ስምምነት ወቅት ኢትዮጵያ የባህር በር የማግኘት እድሏ ሰፊ የነበረ ቢሆንም ፍላጎት ባለማሳየቷ እንደ አማረን የቀረ መሆኑን የሚነግረን አሰብ የማን ናት መጽሐፍ በተዋቀረባቸው አስራ ሶስት ምዕራፎች በሙሉ ሞጋች ሆኖ በመቅረቡም ከጥንካሬዎቹ የሚደመር እንደሆነም ነው የሚያነሱት። ኢትዮጵያ ከኤርትራ ጋር ጦርነት አድርጋ ካሸነፈች በኋላ ወታደራዊ ጠቀሜታ ያላቸውን ቦታዎች ይዛ እንደነበር አሰብ የማናት መጽሐፍ ያስታውሳል። ያንን ከፍተኛ ወታደራዊ ድልና የማይገኝ ድል ጨብጦ አሰብን ለማስመለስ መጠቀም ሲገባ በአንድ ሰው ትዕዛዝ መሰረት ያ ሊሆን እንዳልቻልና ሀገርና ሕዝብን ለከፋ ሐዘንና ኪሳራ ያደረገ ብሔራዊ ጥቅምን ያሳጣ መሆኑን መጽሐፉ በማስረጃነት ያቀርባል። ኢትዮጵያውያን በባህር በር ባለቤትነታቸው ላይ የገጠማቸውን ተግዳሮትና ያደረጉትን መራር ትግል የዘከረ የባህር በር መኖርና አለመኖር በአንድ አገር ኢኮኖሚ ውስጥ የሚያስከትለውን ጥቅምና ጉዳት በዲፕሎማሲያዊ ግንኙነት ላይ ያለውን ሚናና ሌሎችንም የዳሰሰ የኤርትራ መገንጠልን ተከትሎ ኢትዮጵያ ወደብ አልባ አገር የመሆኗ ጉዳይ በስፋት የቃኘ የኢትዮ ኤርትራን ጦርነትና ሲያቀርብና የአልጀርሱን የድንበር አከላለል ስምምነት በጥልቀት በመመርመር እውነቱን ይዞ የቀረበ መጽሐፍ ነው። በአሰብ ወደብ ጉዳይ ላይ በተለየ መልኩ አጽንኦትን በመስጠት ያብራራ በመግቢያው እንደ ኤውሮፓውያኑ አቆጣጠር በታህሳስ 2000 በአልጀርስ የተፈረመው የወሰን መካለል ስምምነት አገራችን አሰብ የራሷ ግዛት የማድረግ እድል እንደነበራትና በኢትዮጵያ ድክመት እድሉ እንዳመለጠ በመግለጽ የኢትዮጵያን የባህር በር ማስመለስ የሁሉም የአገሪቱ ዜጋ ብሔራዊ ግዴታ መሆኑን በማስረጽ ይህም እንዲሆን እያንዳንዱ ዜጋ አቅሙ የፈቀደውና የሚችለውን እንዲያደርግ የሚል አገራዊ ጥሪን ያቀረበ ያልተገነባ በመሆኑም ይጠቅሱታል። በስምምነቱ ወቅት ኢትዮጵያን ከወከሉ ተደራዳሪዎች መካከል በሕግ አማካሪነትና በጥብቅና ዘርፍ የተሰማራ ኢትዮጵያዊ ሰው አልነበረም በማለት የአይን ምስክርነታቸውን የሚሰጡት ድራሲው ዶክተር ያዕቆብ የድርድሩ ዋና አጋፋሪ ሚስተር አብዱልአዚዝ ቡትፍሊካ፣ አልጄሪያ ከሻቢያና ከጀበሃ ጋር ለነበራት ግንኙነት ፖሊሲ ቀራጺና ለኤርትራ መገንጠል ሌት ተቀን የሰሩ ሰው መሆናቸው እየታወቀ በዝምታት አልፏል፣ በማለትም ይገልጹታል። የአልጀርሱን ውል ከወቅቱ የተወያዮቹ አቅም ልዩነት ከውሉ ፍትሐዊነትና ሌሎችም መሠረታዊ ጉዳዮች አንጻር ውድቅ የሚያደርገው ይህ የዶክተር ያዕቆብ መጽሐፍ በድርድሩ ኢትዮጵያ ዘጠኝ ሚሊዮን ዶላር መከስከሷንም በስላቅ እያነሳ ወደዋይ ስቁንል ዘንድ ያደርገናል። አሰብ የማን ናት መጽሐፍ ይሉና ኢትዮጵያ የባህር በሯ አሰብ እስካልተመለሰ ድረስ ኢህአዴግ ከየትኛውም በጎ ይሁን መጥፎ ስራዎች የባህር በር ማዘጋቱ ከሁሉም በላይ ጎልቶ ይወጣል። አሰብ ለኢትዮጵያ እስካልተመለሰ ድረስ ዘመናት አልፈው ዘመናት ሲተኩ በጊዜው ኢህአዴግ ማን ነበር ሲባል መልሱ መንገዶችን ትምህርት ቤቶችን፣ ወይም ሐኪም ቤቶችን ያነጹ አይሆንም። መልሱ የኢትዮጵያን የባህር በር ያዘጋው መንግስት ነው የሚሆነው በማለት መ የተጻፉ ትንቢት ተናጋሪ መሆኑም ጽፈዋል። በመጀመሪያው አንቀጽ ኢትዮጵያውያን በተለያዩ የታሪክ ወቅቶች በሀገር ውስጥ ብቅ ያሉ አምባገነን መሪዎች የጫኑባቸው በደሎች፣ ሰው ሰራሽ ሆኑ ተፈጥሯዊ ችግሮች በትዕግስት ያስተናገዱ ሲሆን፣ ኢትዮጵያውያን በትዕግስት የማይመለከቱት ነገር ቢኖር የድንበር መደፈርን ነው ማለት ይቻላል የሚለው አሰብ የማን ናት መጽሐፍ እንዳለው ሁሉ ዛሬ ላይ ስለ አሰብ ጉዳይ ዳግም ምናልባትም ከፍ ላለና ለተጋጋለ የውይይት አውድ ቆስቋሽ ሆኗል በማለት ከወቅቱ ጋር አያይዘውታል። በወቅቱ በመጽሐፉ ላይ አስተያየታቸውን ይሰጡ የነበሩ ኢትዮጵያውያን ጸሐፍት በርካቶች ነበሩ። የወርልድ ፕሬሱ ጸሐፊ የዶክተር ያዕቆብ ኃይለማርያም አሰብ የማን ናት መጽሐፍ እሳቸውን የሚያመሰግን ኢትዮጵያውያንን የሚያነቃቃ ነው። መጽሐፉ እያነበብኩ እያለሁ ይሰማኝ የነበረው ስሜት በመዳን ላይ ያለ ቁስል ዳርዳሩን ሲያኩት የሚሰጠውን አይነት ስሜት ነበር በማለት የመሰከሩለት ከመሆኑም አኳያ እንመልከተው ካልን አሁንም አሰብ የማን ናት መጽሐፍን የተለየ ብቻ ሳይሆን የሥነ ልቡና ሕክምና ወይም ሳይኮቴራፒ እንደሆነ ሆነ ነው በጽሁፉ የተብራራው። የኢትዮጵያና የኤርትራ ድንበር ማካለልን በተመለከተ ብያኔ የተካሄደበት የአልጀርሱ ስምምነት መሰረት አድርገው የኢትዮ ጣሊያን የቅኝ ግዛት ስምምነት ነው እንደሚሉት እንደ ዶክተር ያዕቆብ አገላለጽ በቀይ ባህር በተለይ በአሰብ የኒውክሌር መሳሪያ ቢጠመድበትና የጠላት ጦር ቢሰፍርበት ለህልውናችን ስጋት የሚፈጥር ሁኔታ ቢጠነሰስ ኢትዮጵያ ልታደርገው የምትችለው ምንም ነገር አይኖርም። አረቦች ከብዙ ጊዜ ጀምሮ ብቸኛ የቀይ ባህር ተቀናቃኛቸው የነበረችው ሲሆን ኢትዮጵያ ከባህሩ አካባቢ አግልለው ቀይ ባህርን የአረብ ባህር ለማድረግ ሲታገሉለት የነበረውን አላማቸውን አሳክተዋል። እነዚህና እነዚህን የመሳሰሉ ደረቅ እውነቶችና በወቅቱ ኢትዮጵያ በገዛ ልጆቿ የተፈጸመባት ደባና ክህደት ለትውልድ ግንዛቤ በሚያመች መልኩ ማቅረቡ ደራሲውን ከማስመስገንም ባለፈ ስራቸውን ይበል ያሰኘዋል። በኢትዮጵያ ላይ በፍጥነት የተሰራውን ሸፍጥም የባህር በር የሚዘጋ ባድመን ኢሮብን፣ ጾረናን ከፊል አፋርና ሌሎችም የኢትዮጵያ ግዛቶችን ለኤርትራ አሳልፈው የሚሰጥ ውዝግብ በ285 ቀናት ውስጥ መጠናቀቁ የጊዜ ሰሌዳውን አጠያቂ ያደርገዋል። በሌላ በኩል ድርድሩ የተካሄደባት ሀገር አልጄሪያ የኤርትራን መገንጠል ከጥንስሱ ጀምሮ ትደግፍ የነበረች ከመሆኗን ባሻገር የድርድሩ አጋፋሪ የነበሩት ሚስተር አብዱልአዚዝ ቡትፍሊካ የወቅቱ የአፍሪካ አንድነት ድርጅት ሊቀመንበር ለኤርትራ መገንጠል የሀገራቸው ውጭ ጉዳይ ሚኒስትር በነበሩበት ጊዜ የሰሩ ናቸው። ሌላው ቀርቶ የአፍሪካ አንድነት ድርጅት ከኢትዮጵያ እንዲነሳ ጥረው አልተሳካላቸውም በማለት በአሰብ የማናት መጽሐፍ ምዕራፍ ስድስት ስር አስፍረውት ለትዝብት አቅርበውት እናገኛለን የአሰብ የማናት ዜግነት መጽሐፍ አዘጋጅ ዶክተር ያዕቆብ አሰብ ኢትዮጵያ ካልተጠቀመችበት የግመል ውሃ ማጠጫ ይሆናል የሚለው የወቅቱ ባለስልጣናት ሁኔታዎችን ያላገናዘበ አባባልም በአሁኑ ሰዓት የኤርትራ መንግስት ወደቡን ለሳውዲና ሌሎችም አገሮች አከራይቶት እየተጠቀሙበት ይገኛሉ። ይህ ብቻ ሳይሆን የኢትዮጵያንም ሉዓላዊነት ስጋት ውስጥ እንዳስገባውም ይገልጻሉ። ይህ ሁሉ ኢትዮጵያውያንን ሊያሳስብና ወደ መፍትሄም ሊሄዱ እንደሚገባ የሚያስገነዝብ ነው ብለውታል። ጸሐፊው ከሸገር ታይምስ ጋር ቆይታ ባደረጉበት ወቅት በቀጠናው ሀያላን አገሮች የጦር ሰፈር እየገነቡ ናቸው። አገሮቹ የጦር ሰፈር እየገነቡ ያሉት ደግሞ ኢትዮጵያ የወደብ አማራጮቼ በምትላቸው አካባቢዎች ነው። ይሄ የሀያላን አገሮች እንቅስቃሴና ከበባ ኢትዮጵያን የት ድረስ ያሰጋታል ተብሎ ለቀረበላቸው ጥያቄ፣ ምንም አያጠራጥርም። አሰብ ላይ ሳውዲ አረቢያና ኤምሬትስ የጦር ሰፈር ሰርተዋል። ከዚያም ግብፅ፣ አሁን ሶማሌላንድ ላይ እንደዚሁ የጦር ሰፈር ለማቋቋም ውይይት እያደረገች ነው። ግብፅም ሆነች ሌሎች የአረብ ሀገሮች ጅቡቲ ውስጥ ብዙ እንቅስቃሴ አላቸው። አንዳንድ ሰፈሮችም ሰርተዋል። ከዚያም አልፎ ግብፅ ቀጠናውን አልፎ እንዲያውም ከደቡብ ሱዳን አንድ ስምምነት ተደርጓል። ስምምነቱ ምን እንደሆነ ብዙ ሰው አያውቅም። ስለዚህ አሁን ኢትዮጵያ ቀለበት ውስጥ ገብታለች፣ ተከባለች ማለት ነው። ስለዚህ እንዲህ በተከበበችበት ሁኔታ ከነዚህ የጦር ሰፈሮች መሰራት በተጨማሪም ደግሞ ለሁለተኛ ጊዜ ግብፅ አውሮፕላን ተሸካሚ የጦር መርከብ ገዝታለች እና ይሄ ሁሉ ለምንድን ነው ግብፅ ያስፈለጋት የሚለው ጥያቄ ሲነሳ የኢትዮጵያ ሁኔታ እዚያ ውስጥ መግባቱ የሚያጠራጥር አይደለም በማለት መመለሳቸውን ስናስተውል በጉዳዩ ላይ የጸና አቋም የያዙ ከመሆናቸው ባሻገር ችግሩን በውል ከመረዳት አኳያ ከብዙዎች የተሻለ አቅም ያላቸው ምሁር መሆናቸውን አስነብበዋል። ግርማ መንግስቴ ባህስታቸው ባልጀርሱ ድርድር ወቅት ኢትዮጵያን የወከለው ቡድን በአብዛኛው ይከራከር የነበረው ለኤርትራ ነበር። የኢትዮጵያ ድንበር በተሰረዘው ውል መሰረት ከምስራቅ 60 ኪሎ ሜትር ገባ ብሎ ስለነበረ የምስራቅ ጠረፍ የሚባለውን ከደሴቶቹ ሳይሆን ባህሩ የሚያልቅበት የየብሱ ጫፍ እንደሚጀምር ተከራክረዋል። ከዚህም በላይ ቡሬን ድንበር አድርጎ በማካለል ከ60 ኪሎ ሜትር በላይ ወደ ኢትዮጵያ ዘልቀዋል። ኢትዮጵያን የወከለው ቡድን ጾረና የኤርትራ ነች ብሎ ድርቅ በማለቱ ካርታው ልዩ ቅርጽ ሰርቶ ጾረና ወደ ኤርትራ መካለሏ በካርታ ሳይቀር መጽሐፉ ላይ ተመላክቷል። በዚህ መንገድ ከጣሊያን የተቀላቀለችው ኤርትራ የኢትዮጵያ ቅኝ ግዛት ተብላ ስትገነጠል ባለህበት እርጋ የተባለው የድህረ ቅኝ ግዛት መርህም አልተከበረም። የድንበር ኮሚሽኑ መሬቱን ሲያከፋፍል የተለያዩ የሰብዓዊ መብቶችን ማለትም የዜግነት መብቶችን ጨምሮ እንዳሻው በመከፋፈል ጥሷል። የኢትዮጵያ ሰራዊትም በጦርነቱ ወቅት የአሰብ ወደብን መቆጣጠር ሲችል በገዢዎቻችን ትዕዛዝ ወደኋላ አፈግፍጓል። በአልጀርሱ የድርድር ሂደት የኢትዮጵያን ሽንፈት እውቁ ምሁር ፕሮፌሰር ክላፏም ኢትዮጵያ ሽንፈትን ከድል መንጋጋ ፈልቅቃ አወጣች በማለት የገለጹት መሆኑ በዚሁ መጽሐፍና በዚሁ ምዕራፍ ላይ አስፍረውት ይገኛል። ግራና ቀኝ በጠላት የተከበበችው ኢትዮጵያ ራሷን ለመከላከል የሚያስችል የጦር መሳሪያ ከውጭ በባህር ማስገባት የግድ ይላታል። ይሁን እንጂ ባለወደቡ ሀገር ይህን ያህል ብቻ ይበቃሃል ብሎ ማስተላለፍ ላይ ገደብ ሊጥል ይችላል። እናም የሉዓላዊነት ጉዳይ ዘወትር በቋፍ ላይ ይንጠለጠላል ማለት ይሆናል ና ልብ ያለው ልብ ይበል አእምሮ ያለውም ያስብ ዘንድ አጥብቃ አሳስባለች። እንደ ግርማ መንግስት ያገላለጽ እንደ አሰብ የማን ናት መጽሐፍ ከሆነ ወረራም ሌላው ስጋት ነው። ጀኔራል ናፔር አጼ ቴዎድሮስን ለመውጋት ወደ አገራችን የገባው በቀይ ባህር ወደብ ነው። ወራሪዎች ከስትራቴጂ አንጻር ከየብሱ ባህርን ይመርጣሉ። ምክንያቱ ደግሞ የቀለለ መሆኑ ሲሆን መጽሐፉ ይህንንም እንድናስብ ማድረጉ ለየት የሚያደርገው ሆኖ ስለ ዲፕሎማሲና የውጭ ግንኙነቱ ጉዳይ የሚመለከተው ሁሉ ቆም ብሎ ያስብ ዘንድ የሚያስገድ ድ ነጥብ በመሆኑ ሌላው የአሰብ የማን ናት መጽሐፍ ጥንካሬና ብቃት ተደርጎ የሚወሰድ ነውም ይላሉ። ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበትና የምናዝንበት ምክንያት የለም ካሉት የቀድሞ ጠቅላይ ሚኒስትር መለስ ዜናዊና በ1983 ዓ.ም የአሰብ ወደብ ወደ ኢትዮጵያ መካለል እንዳለበት ታሪክም ሕግም ያስገድዳል ለሚለው ለፕሮፌሰር አስራት ወልደየስ አስተያየት ታሪክና ሕግ የሚሉትን ዝባዝንኬ ለትምህርት ቤት ይተዉት፣ ይህ ፖለቲካዊ ጉዳይ በጦር ሜዳ ተፈቷል በማለት መለስ ከሰጡ ኢሳያስ አፈወርቂ በተቃራኒ የቆሙትና በአንድ ሰው ማለትም የመለሳይን ጥቅሻ ኢትዮጵያ በ60 ዓመታት ውስጥ ለመጀመሪያ ጊዜ ከቀይ ባህር ሰላጤ ሙሉ ለሙሉ ተገለለች ከሚሉት በአሰብ የማን ናት ላይ እንደተጠቀሰው ፕሮፌሰር ፀጋይ መብራቱ ጋር የሚስማሙት ዶክተር ያዕቆብ የአልጀርሱን ስምምነት የሚሉት ጉድ በተመለከተም የድንበር ውዝግብ በሚፈጠር ጊዜ አገሮች ጉዳያቸውን ወደ ዓለም አቀፍ ፍርድ ቤት ይወስዳሉ። ይህ ፍርድ ቤት የቅኝ ግዛት ውሎችን ብቻ ሳይሆን ዓለም አቀፍ ስምምነቶችን የተደረጉ ውሎችን፣ የፍርድ ቤት ውሳኔዎችን፣ የሕግ ልሂቃን የጻፏቸውን ጽሑፎች በሙሉ ይመለከታል። ሂደቱ ባለቀ ጊዜ ያልቃል እንጂ አያጣድፍም በማለት ያሰፍሩና የእኛኑ ጉድ አስመልክተውም ወደዚህ ፍርድ ቤት መሄድ አልተፈለገም ሲሉ እውነቱን ወደን ሳይሆን ተገደን እንድንውጠው ያደርጉን

በተለይ በመጽሐፉ ምዕራፍ አምስት ስር እነዚህ በ1900፣ በ1902ና በ1908 በተፈራረሟቸው የኢትዮ ጣሊያን የቅኝ ግዛት ስምምነቶች ጥንታዊ ውሎች ኢትዮጵያ ላይ በግድ በመጣላቸው ጣሊያን ውሉን ጥሳ ኢትዮጵያን በመውረሯ በሁለተኛው የዓለም ጦርነት ጣሊያን ቅኝ ግዛቷን በመነጠቋና ኢትዮጵያና ኤርትራ የኋላ ኋላ በመዋሃዳቸው በተደጋጋሚ የተሰረዙ ውሎች ናቸው። የኢህአዴግ መንግስት ግን ይህን እውነት አሽሮ በአልጀርሱ ስምምነት በኢትዮ ጣሊያን በተሻሩ ለመቀጠል መስማማቱ በድንበር ማካለሉ ስራ የወደብ ባለቤትነታችን ሊረጋገጥ ቀርቶ ቤተ ክርስቲያንና የመቃብር ቦታው ከዚያም በላይ አንድ ትምህርት ቤት ለሁለት እንዲከፋፈሉ ሆኗል የሚል ሰፍሮ መገኘቱ የአሰብ የማን ናት መጽሐፍን ዘመናዊ ሽሬነት ከወዲሁ እንደሚናገር ጸሐፊው ሞግተዋል። ለባህር በርና የባህር በርን ለማስከበር ሲባል በአፄ ዮሐንስ፣ አጼ ቴዎድሮስ፣ አጼ ምኒልክ የተከፈለውን መስዋዕትነት ብቻ ሳይሆን በንግስት ዘውዲቱ በአጼ ኃይለሥላሴና በመንግስቱ ኃይለማርያም ማርያም ስርዓትም የባህር በርን ለማረጋገጥ በርካታ ስራዎች መሰራታቸውን አሰብ የማናት መጽሐፍ ይተርካል። ከቅርብ ጊዜው ኢህአዴግ በስተቀር የእስከዛሬዎቹ የአገሪቱ መሪዎች የአሰብ ጉዳይ የህልውና ጉዳይ መሆኑን በመረዳት ሲከፍሉ የኖሩትን መስዋዕትነት የሚዘረዝረው ይህ መጽሐፍ ተግባሩን ቀደም ሲል እንደተጠቀሰው አንድም ስህተት፣ ሲከፋም ክህደት በማለት ያስቀምጠዋል። ከርቀትና ቅርበት አኳያ አሰብን የመጠቀም ፋይዳን በተመለከተም ኢትዮጵያ የምትከራያቸው የጎረቤት ሀገር ወደቦች ርቀታቸው ከአዲስ አበባ ከ910 ኪሎ ሜትር ማለትም ጅቡቲ እስከ 1804 ኪሎ ሜትር ሞምባሳ ይደርሳሉ። የአሰብ ወደብን ብንጠቀም ግን 640 ኪሎ ሜትር ብቻ ከኢትዮጵያ የአሁኑ ክልል ደግሞ 60 ኪሎ ሜትር የእግር መንገድ ርቀት ወይም ከጅቡቲ አንጻር የአንድ ቀን የመኪና ጉዞ መቅረብ ትችላለች በማለት በመጽሐፉ ምዕራፍ በአንድ ስር ሰፍሮ ይገኛል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበትና የምናዝንበት ምክንያት የለም ሲሉ የተናገሩትን ከስሩ በመናድ ወደብ የሌላቸው ድሀ ሀገራት የውጭ ንግዳቸው ከ33 እስከ 43 በመቶ ሊቀንስ ይችላል። ከዚህም በላይ ኢትዮጵያ ለወደብ ኪራይ በየቀኑ ከሶስት ሚሊዮን ዶላር በዚያ ጊዜ ስሌት ማለት ነው። ይህ የዶላር ቁጥር ዛሬ ስንት እንደሆነ ባናውቅም ከእጥፍ በላይ ሊሆን እንደሚችል ይገመታል። ከዚህ በከፋ መንገድ በኢኮኖሚ እድገት አንድ ወደብ ያለው አገር በ24 ዓመት ኢኮኖሚው እጥፍ ማደግ ሲችል ወደብ የሌለው ግን 36 ዓመታትን ይፈጅበታል። ኢትዮጵያ ወደብ አልባ ከሆኑ ሀገሮች መካከል በሕዝብ ብዛት አንደኛዋ ስትሆን፣ ብሔራዊ ደህንነቷ በዚሁም ምክንያት ስጋት ላይ ወድቋል በማለት ገና በጠዋቱ በመጽሐፉ ምዕራፍ 1 በማስፈር ተቆጭተው ያስቆጫሉም ይላል። በአንድ ወቅት ዶክተር ያዕቆብ ከቢቢሲ አማርኛ ፕሮግራም ጋር ባደረጉት ቆይታ ጅቡቲ፣ ሶማሊያና ሶማሊላንድ የአረብ ሊግ አባል ሀገሮች ናቸው። እነዚህ ሀገሮች እርስ በርስም ቅርበት አላቸው እንዲሁም ጅቡቲ ከበርካታ ሀገሮች ጋር ስትራቴጂያዊ ትስስርን ፈጥራለች። ወደቦቿን ቻይናዎች፣ እንግሊዞች፣ ፈረንሳዮችና ግብጾች ይጠቀሙታል። ግብፅም ብትሆን ወታደራዊ ማዕከል በኤርትራ መስርታለች። ይህ ብቻ ሳይሆን ግብፅ በደቡብ ሱዳንም ወታደራዊ ማዕከል አላት፣ በማለት መግለጻቸው የአሰብ ወደብን መጠቀም አለመቻል ሉዓላዊነትን አደጋ ላይ መጣል መሆኑ ከፍ አድርገው ማሳየታቸው እንደሆነ በወቅቱ ተነግሯል። ኢትዮጵያ እያንዳንዱ ውሳኔዋን ከጂኦፖለቲካዊ ጥቅም አንጻር መፈተሽ ያለባት መሆኑም እንደዚያው። ሎሬት ጸጋ የ ገብረ መድህን ነገር በሆድ ማመቅ ለትውልድ መርዝ መጥመቅ እንዳለው ወይም ደበበ ሰይፉ በትን ያሻራህን ዘር ይዘኸው እንዳትቀበር ሲል እንዳሳሰበው ዶክተር ያዕቆብም የሚያውቁትን በሆዳቸው መቋጠርና ለትውልድ ምርዝ ማስቀረትን ባለመፈለጋቸው ሊመሰገኑ ይገባል። ስራቸውም አይን ገላጭ፣ ልብ አስደንጋጭ ጊዜ ከማይሽረው ነውና አጽንኦት ቢሰጠው ቢያንስ ሰው እንጂ የሚበዛበት አይሆንም። በመሆኑም የአገር ባለውለታ ናቸው ብሎ መደምደም ያስችላል ብለዋል። የዚህ ጽሑፍ አሰናጅ ግርማ መንግስቴ በመጨረሻም በመጽሐፉ ላይ ወደ ተሰነዘሩት አስተያየቶች አልፈዋል። በዓለም 44 ወደብ የሌላቸው ሀገሮች አሉ። ከ44ቱ የድሃ ድሃ የሚባ የተባሉት 13ቱ ናቸው። ከነዚህም ውስጥ ኢትዮጵያ አንዷ ናት። በመሆኑም ለኢትዮጵያ የወደብ አስፈላጊነት በጥያቄ ውስጥ የሚገባ አይደለም እንደሚሉት እንደ አሰብ የማናት መጽሐፍ ደራሲ አስተያየትና የመፍትሄ ሀሳብ አሰብን ሁለቱም አገሮች በጋራ ይዘውት ሁለቱም ጣምራ ሉዓላዊነት ወይም ጆይንት ሶቨሪንቲ እንዲኖራቸው ሊስማሙ ይችላሉ። ለዚህም ህንድና ፓኪስታን የሚፋጠጡበት የካሽሚር ግዛት፣ ፈረንሳይና ስፔን ለ700 ዓመታት የሚያስተዳድሯትን አንዶራ የተባለች ሀገር በምሳሌነት ይጠቅሳል። ሌላው የዶክተር ያዕቆብ ኃይለማርያም የመፍትሄ ሀሳብ ከኤርትራ ጋር ሰላም መስርቶ መደራደር ነው። ኤርትራ ከእናት ሀገሯ ኢትዮጵያ ጋር በ1952 በፌዴሬሽን ስትቀላቀል የኢትዮጵያ ህጋዊ የሆነ ወደ ባህር የመዝለቅ መብቷ እንዲጠበቅ ኤርትራ በፌዴሬሽን ተቀላቅላለች ይላል። የተባበሩት መንግስታት ሰነድ ኢትዮጵያ ደህንነቷን ለማረጋገጥ ከኤርትራ ጋር ተደራድራ አሰብ ወደብ ላይ ስምምነት ላይ መድረስ ያስፈልጋታል የሚል ነው። በኢትዮጵያና በጅቡቲ መካከል የሚፈጠር አለመግባባትም ልክ እንደ እስከዛሬ ሁሉ ሁሉ በመነጋገር የሚፈታ እንደሆነ የወደብ አጠቃቀምን በተመለከተ ሊከሰቱ የሚችሉ አለመግባባቶች ወቅታዊ ሁኔታን የሚከተሉ በመሆናቸው ጥርስ የሚያናክስ እንደማይሆን የሚያሳዩ ጥናቶችና የባለሙያዎች አስተያየቶች መኖራቸውን በመጥቀስ በአሰብ የማናት መጽሐፍ ላይ ያላቸውን አስተያየት ቋጭተዋል። ይህ ጽሑፍ ሚያዝያ 2016 ዓ.ም ግርማ መንግስቴ በኢትዮጵያን ሬቪው ላይ ያሳተመውን አግኝተነዋል። ስላዳመጣችሁን እናመሰግናለን።